ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 13 2018 ዓም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሃ በምስራቅ ቀጠና በተለይም በደሴ ዙሪያ ኦፕሬሽን ወሳኝ ድል ተጎናጽፎ መዋሉን አስታውቋል። ዝርዝር ግንባር መረጃዎችን ይዘናል። የፋኖ ጦር አማራ ክልል ሙሉ በሙሉ ሊቆጣጠር ሲል ያዳነን ብርሃኑ ጁላ ነው ሲሉ የአብይ የክልሉ ተወካይ አረጋ ከበደ ተናግረዋል። የአረጋን እጅ መንሻ ይዘናል። ቀጣይ ጦርነቶችን ለማካሄድ ሽር ጉድ እያለ ያለው ብልጽግና እና 57 ፓርቲዎች የተቃወሙትን የምርጫ የጊዜ ሰሌዳ ይፋ አድርጓል። በስፋት ዳሰነዋል።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 አፋብሃ በምስራቅ ቀጠና በተለይም በደሴ ዙሪያ ኦፕሬሽን ወሳኝ ድል ተጎናጽፎ መዋሉን አስታወቀ። የአፋብሃ ምስራቅ አማራ ቀጠና ሚኒሊክዝ የደጋው መብረቅ ክፍለ ጦር ከአብይ አህመድ ወታደር ጋር በተደረገ ውጊያ የአገዛዙን ወታደር ወደ መግዲያ ወረዳ ስቦ በማስገባት በርካታ ኃይሉን በመምታት ታላቅ የጦር ሜዳ ጀብድ ፈጽሞ ድል መጎናጸፉን አስታውቋል። ትናንትና ጥቅምት 12 2018 ዓ ም ንጋት ጀምሮ ያላሰበው ድብደባ የደረሰበት የብርሃኑ ጁላ ሰራዊትም ሙትና ቁስለኛውን ጭኖ ሲሸሽ የነበረበት ፓትሮልም በክንደ ብርቶቹ የፋኖ ተኳሾች ተመትቶ ወድሟል ሲል እዙ አስታውቋል። ምንም እንኳን የሚሰራውና የሚያደርገው ቢያጣ የብርሃኑ ጁላ ሰራዊት እግር አውጪም ብሎ ሲሸሽ ከፊቱ ያገኘውን የጋማ ከብቶችን ሳይቀር እየገደለ እንደነበር የአፋብሃም ምስራቅ አማራ ቀጠና ሚኒሊክ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው ባደረሰው መረጃ ገልጿል። ኛ አበበ ይህ አጸያፊ ተግባሩ ያልበቃው የአብይ ሰራዊት በጋዞ ወረዳ ሸራገነት ጤና ጣቢያ በመግባት የህሙማን መገልገያ የሆኑ ቁሳቁሶችን መድኃኒት፣ ስትሮይቸር፣ ዊልቸር እና ሞተር ዘርፎ የአካባቢው ማህበረሰብ የህክምና ተቋም አውድሟል ሲል አክሎ ገልጿል። በተያያዘ ዜና የሚኒሊክ ዝቶር ዋሪ ባለጎሽ ሻለቃ ከአራት ወረዳ የተውጣጣ አድማ ብተናና ሚሊሻ እንዲሁም ከብልጽግና መከላከያ ጋር ተጋድሎ በማድረግ ድል ማስመዝገቡን አስታውቋል። ከደሴ ከተማ ከደሴ ዙሪያ ወረዳ ከኩታበርና ተንታ አጅባር ወረዳዎች የተውጣጣ አድማ ብተናና ሚልሻ ከብልጽግና ከመከላከያ ጋር በመጣመር በመደራጀት ላይ ያለው ባለጎው በመደራጀት ላይ ያለው በላጎ ሻለቃ ነጻ ያወጣቸውን የደሴ ዙሪያ ወረዳ ቀጠናዎች ለመያዝ ሞክሯል። የአብይ ጦር ጽዲ ገበያ አያታ በፋላ ና በሙሚ አካባቢዎች የፋኖን ይዞታ ለማስለቀቅ ማጥቃት ቢያደርግም የፋኖ ጦር በአግባቡ በመመከትና መልሶ ማጥቃት በማድረግ ሙትና ቁስለኛውን አሸክመው ወደ መጣበት በመመለስ ታላቅ ድል ማስመዝገባቸውን አርበኛ አበበ ፈንታው ባደረሰው መረጃ ገልጸዋል። ውጊያው ጥቅምት 12 2018 ዓ ም ንጋት ጀምሮ እስከ ምሽት አንድ ሰዓት የተደረገ ሲሆን የበላጎው ባለታሪኮቹ የመጣውን ጠላት በአግባቡ በማስተናገድ በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ቀጠናቸውን አስረክበው ድል ተጎናጽፏል፣ ሲልም ምክትል ህዝብ ግንኙነት አርበኛ ኑረዲን አበብም አረጋግጧል። የፋኖ ጦር አማራ ክልል ሙሉ በሙሉ ሊቆጣጠር ሲል ያዳነን ብርሃኑ ጁላ ነው ሲሉ የአብይ የክልሉ ተወካይ አረጋ ከበደ ተናገሩ። ከሁለት ዓመታት በፊት የፋኖ ጦር የአገዛዙን መዋቅር በማፍረሱ ነፍሳቸውን ለማትረፍ የአብይ ቡድን በአማራ ህዝብ ላይ ጦርነት እንዲያውጅ ፍቃድ ሰጥተው ከስልጣን የተነሱትን ይልቃል ከፋለን ተክተው ህዝብን በመካድ የተሾሙት አረጋ ከበደ ለነ ብርሃኑ ጁላ ምስጋና አቅርበዋል። አረጋ ከበደ ዛሬ በአገዛዙ ሰራዊት ሚዲያ ቀርበው በሰጡት ቃል ምስራቅ እዝ መጥቶ ባያድነን ኖሮ ሁሉም ነገር አልቆልን ነበር ብለዋል። የአብይን ፍላጎት ለማስፈፀም በነ ተመስገን ምክር ሹመት ያገኙት አረጋ ከበደ ፋኖ በቅጽበታዊ ኦፕሬሽን ክልሉን ሙሉ በሙሉ መቆጣጠሩን ባመኑበት ንግግር ሰሜን ምዕራብ እዝ ከጎንደር ጀርባ ስለነበር አብይ ከምስራቅ ሰራዊት ልኮ ነው ያዳነን ብለዋል። የአማራ ክልልን መንግስት በማስወገድ በክልል ውስጥ የራሱን መንግስት ለመመስረትና አጠቃላይ የፌዴራል ስርዓቱን ማደጋ ላይ ለመጣል የነበረው ፍላጎት የከሸፈው በሁለቱ እዞች አማካኝነት ነው፣ በሰሜን ምዕራብ እዝና በምስራቅ እዝ አማካኝነት ነው። በወቱ የሰሜን ምዕራብ እዝ አብዛኛው ስምሪቱ ኃይሉ የነበረው በጎንደር እና ከዛ በኋላ ባሉት የሀገራችን አካባቢዎች ነው። ችግሩ እንደተከሰተ ወዲያውኑ ቶሎ ብሎ የደረሰው የምስራቅ እዝ ነው። ከምስራቅ የሀገራችን አካባቢ ማለት ነው። እና ይሄ ጉዳይ እንዲከሽፍ ያደረገው ፕራይመሪሊ የምስራቅ ህዝብ መሆኑን ዊትነስ ማድረግ እፈልጋለሁ፣ ምስክርነት መስጠት እፈልጋለሁ። በተለይም ደግሞ የሀገራችን መንግስት የአስቸኳይ ጊዜ አዋጅ በአማራ ክልል እስካወጀ በኋላ አዋጁን ተግባራዊ ለማድረግ የተንቀሳቀሰው ይሄ እዝ ነው። ይህን ለማድረግ በከፍተኛ ደረጃ መስዋዕትነት ከፍሏል። አረጋ ከበደ የክልሉን መንግስት መዋቅር አፍርሶት ነበር የሚሉትን የፋኖን ጦር መልሰው ደግሞ ዘራፊ ቡድን በሚል ለማጣጣል በሞከሩበት ንግግር በተለይም በጎጃም እና በጎንደር ከሽንፈት የዳነው በነ አብይ እገዛ ነውና አብይን ማገልገላችንን እንቀጥላለን ብለዋል። ሚሊሻውንና ና ሆዳደር ፖሊሶችን አብይ እንዴት በጥቅም እንደደለሏቸው አረጋ ከበደ ያለ ኀፍረት በሚዲያ ተናግረዋል። አረጋ ከበደ አብይን ጋብዘው ህዝባቸውን ማስጨፍጨፋቸውን እንደሚቀጥሉም ገልጸዋል። መንግስት የመንግስትን ስልጣን በኃይል የመቆጣጠር ተልእኮውን በማክሸፍ ትልቅ አስተዋጽኦ አበርክቷል አንድ ሁለተኛ ደግሞ በቆየባቸው ጊዜያት አሁን ያለው ሰላም እንዲረጋገጥ በማድረግ ቀደም ሲል በገለጽካቸው በጎጃም እና በደቡብ ጎንደር አካባቢ ይሄ ሰላም እንዲረጋገጥ በየበረሃው በየሸንተረሩ በየዳገቱ በየቁልቁለቱ በመውጣትና በመውረድ በእነዚህ ዞኖች ላይ በእነዚህ አካባቢዎች ላይ በዚህ የክልላችን ግማሽ ክፍል ላይ ሰላም እንዲረጋገጥ ለማድረግ ከፍተኛ ስራ ሰርቷል ማለት ነው። በሶስተኛ ደረጃ ኦፕሬሽኑን ከማካሄድ ወይም ደግሞ በህግ በማስከበር ተልዕኮውን ከመወጣት ባሻገር የክልሉን የጸጥታ ኃይል በመገንባት በኩል ደግሞ ከፍተኛ ሚና ተጫወቷል። ለምሳሌ የክልላችን የፖሊስ ኃይል የሚሊሻ ኃይል በማጠናከር በማሰልጠን በማበረታታት በማስታጠቅ በማንቃት በማደራጀት በጣም ትልቅ ስራ ሰርቷል። ይህ ቀላል ቀላል ሊመስል ይችላል። ከውጊያ በላይ ወይም ደግሞ በራሱ ከሚፈጽመው ተልኮ በላይ ምስራቅስ የክልላችንን በተለይም ደግሞ የጎጃምን ምስራቅ ጎጃምን ምዕራብ ጎጃምን የአዊ ዞንን የሰሜን ጎጃምንና የደቡብ ጎንደርን የሚሊሻ ኃይል የሰላም አስከባሪ ኃይል የግል ታጣቂ በአንድ ላይ አደራጅቶ የአካባቢውን ሰላም እንዲያስከብር በማድረግ ረገድ የተጫወተው ሚና ቀላል አይደለም። ቀጣይ ጦርነቶችን ለማካሄድ ሽር ጉድ እያለ ያለው ብልጽግና 57 ፓርቲዎች የተቃወሙትን የምርጫ የጊዜ ሰሌዳ ይፋ አደረገ። ወይዘሮ ብርቱካን ሚደቅሳ ለቀውት በወይዘሮ ሜላተ ወርቅ ኃይሉ የሚመራው የብልጽግና ጉዳይ ማስፈጸሚያ ምርጫ ቦርድ ከሰሞኑ ከምርጫ ጋር በተያያዘ ዝግ ስብሰባ አድርገዋል። ሮሃ ከምንጮቿ በደረሳት መረጃ መሰረት የአብይን ስልጣን ለማራዘም በጀት የሚመደብለት ምርጫ ቦርድ ከ50 በላይ የፖለቲካ ፓርቲ ተወካዮች ለውይይት በሚል በአዲስ አበባ ኢንተር ሌግጀሪ ሆቴል ለአራት ቀናት የቆየ ስብሰባ አድርገዋል። ምንጮቻችን እንደገለጹት ተሰብሳቢዎች ለአራት ቀናት እዛው ውለው እዛው እያደሩ ተሰብስበዋል። ለጋዜጠኞች ዝግ በሆነውና ለተሰብሳቢዎቹ መውጣትም መግባትም በተከለከለበት በዚህ ስብሰባ ላይ ምርጫው ሊደረግ የሚችልበት እድል ጠባብ መሆኑን የሚያመላክቱ ሀሳቦች መነሳታቸውም ተጠቁመዋል። በወቅቱ በምርጫ ቦርድ የቀረበውንና ፓርቲዎቹ አልተወያየንበትም ያሉት ረቂቅ የምርጫ ሰሌዳውን ከተሳተፉት ስልሳ ፓርቲዎች ውስጥ ብልጽግና ፓርቲና ሁለት ተቃዋሚ ፓርቲዎች የደገፉት ሲሆን የተቀሩት ሃምሳ ሰባት ፓርቲዎች ተቃውመውታል። በፖለቲካ ፓርቲዎች የተነሳውን በአገሪቱ በተለይም የሰላምና ጸጥታ ችግር ባለባቸው የአማራ ኦሮሚያና ትግራይ ክልሎች ነፃና ገለልተኛ ምርጫ ለማድረግ አስቻይ ሁኔታ መኖር አለመኖሩ ሳይገመገም የምርጫ ሰሌዳ ላይ ውይይት ማካሄድ ተገቢ አይደለም የሚል ተቃውሞ በፓርቲዎቹ ተነስቷል። በዚህም ከብልጽግናና ከጥቂት ጋሻ ጃግሬዎች በቀር አብዛኛዎቹ የፖለቲካ ፓርቲዎች በምርጫው ይሳተፋሉ ተብሎ አይጠበቅም። ሆኖም አገዛዙ ያለ ጠንካራ ተቃዋሚ አደ ተደርጓል ያለውን ይህን ምርጫ በመጪው ግንቦት 24 2018 ለማድረግ እንዳሰበ ተሰምቷል። በተመሳሳይ ጥቅምት 10 2018 ዓመተ ምህረት በአዲስ አበባው ስካይላይት ሆቴል በተካሄደ ስብሰባ ደግሞ ዝርዝር የጊዜ ሰሌዳ በሚል በምስለኔው ምርጫ ቦርድ በኩል እቅድ መቅረቡን ሰምተናል። የምርጫ ጽሕፈት ቤቶችን የማደራጀት ተግባር ለማጠናቀቅ ያቀደው ከሁለት ወራት በኋላ በታህሳስ 15 2018 እንደሆነ በጊዜ ሰሌዳው ላይ አስፍሯል። በረቂቅ የጊዜ ሰሌዳው ከህዳር መጀመሪያ እስከ ወሩ አጋማሽ ድረስ በምርጫ ለሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች የምዝገባ ጥሪ ለማድ አቅጃለሁ ይላል። ብልጽግና መሩ ምርጫ ቦርድ በምርጫ የሚሳተፉ እጩዎች ምዝገባ እንዲከናወን የታቀደው ከታህሳስ መጀመሪያ እስከ ጥር መጀመሪያ ባለው ጊዜ ውስጥ እንደሆነና የምረጡ እንቅስቀሳ ወይም የምርጫ ዘመቻ ከታህሳስ 10 እስከ ግንቦት 19 ድረስ እንዲከናወን ይደረጋልም ይላል ቦርዶ ሆኖም፣ በጦርነት እየታመሰች በኑሮ ውድነት እየተቆላች በተፈናቃይ እየተጨናነቀች በአዲስ ጦርነት ስጋት እየተሸማቀቀች ያለችው ኢትዮጵያ ምርጫ አድርጋ ብልጽግናን ስለማስቀጠሏ ማንም እርግጠኛ አይደለም። በአማራ ክልል ከፋኖ ጋር በሚደረገው ውጊያ እየተደቆሰና እየተመታ ያለው የአብይ መንግስት ከኤርትራና ከህወሓት ጋርም ሌላ ደም አፋሳሽ ጦርነት ለመጀመር ዝግጅቱን ጨርሷል። በነባር ጦርነቶች የተዳከመውና የአዲስ ጦርነት አፋፍ ላይ ያለው የአብይ አገዛዝ 2018ን በሚወደው ጦርነት ተሸንፎ ስልጣኑን ያጣል ወይስ ምርጫ አካሂዶ ስልጣኑን ያራዝማል የሚለውን ቀጣዮቹ ወራት የሚያሳዩን ይሆናል። ዋነኛ ዓላማውን የተማሪዎች ውድቀት አድርጎ የሚሰራው የብርሃኑ ነጋ ተቋም በዚህ ዓመት ተማሪዎች ከሰኞ እስከ ሰኞ እንዲማር ወሰነ። ከ2014 መስከረም ወር ጀምሮ ላለፉት አምስት ዓመታት የትምህርት ሚኒስትር ሆነው የሰሩ ያሉት ብርሃኑ ነጋ የኢትዮጵያ የትምህርት ስርዓት በታሪኩ አይቶት የማያውቀውን ውድቀት አሳይተውታል። ከንጉሱ ዘመን ጀምሮ በኢትዮጵያ ፖለቲካ ውስጥ የቆዩት ብርሃኑ ከቅንጅት እስከ ግንቦት ሰባት፣ ከእስር ቤት እስከ ኤርትራ በረሃ ዛሬ ላገኙት ሚኒስትርነት ያልከፈሉት ዋጋ የለም። ታዲያ ለአብይ አድረው እና አሸርግደው ያገኟትን የትምህርት ሚኒስትርነት ስልጣን ሀገርን ለማጥፋት ትውልድን ለመበቀል እየተጠቀሙበት ነው። ሀገራቸውን በማይወዱ ስብስቦች የተሞላውን የብልጽግና ካቢኔ በኢዜማ ስም ተቀላቅለው የተቃውሞ ፖለቲካን ጎራ ተአማኒ እንዳይሆን ያደረጉት ብርሃኑ ከምንጊዜውም በላይ አሁን ላይ እያደረጉ ያሉት ስህተት ግን ታሪክም ትውልድም ይቅር የማይለው ነው። እያንዳንዱ ድሃ ኢትዮጵያዊ ለአስራ ሁለት ዓመታትና ከዚያ በላይ ለሆነ ጊዜ እድሜና ጥሪቱን ገብሮ ያስተማራቸውን ልጆቹን ሆን ብሎ ከአስራ ሁለተኛ ክፍል በመጣል በብርሃኑ ጁላ ለሚመራው ወታደራዊ ተቋም እያስረከቡ ነው። ይህም ብርሃኑ ነጋ በትምህርት ጥራት ሰበብ የሚጥሏቸው ተማሪዎች አብይ ለሚያካሂዱት የማያባራ ጦርነት ግብዓት እየሆኑ ነው። ምክንያቱም በትምህርት አቅማቸው የሚታሙት አብይ ትምህርትንና የተማረን ኃይል አጥብቀው እንደሚጠየፉ ይታወቃል። ለዚህም አዲስ ዩኒቨርሲቲዎችን አንሰራም ያሉትንም ልንዘለጋ እንችላለን ሲሉ የተናገሩት ከዓመታት በፊት ነበር። በመሆኑም ይህን ህልማቸውን ብርሃኑ ነጋ ጋር ተባብረው እያስተገበሩ ነው። ታዲያ በርካታ ሕዝብ ያላቸውና ኢኮኖሚያቸው ደካማ የነበረው የመካከለኛው ኤዥያ ሀገራት ጭምር ሲጠቀሙበት የነበረውን በርካታ ተማሪዎችን ወደ ዩኒቨርሲቲና ቴክኒክና ሙያ ተቋማት በማስገባት የተማረ ሕዝብ ቁጥርን በማብዛት ኢኮኖሚንና የማህበረሰብን አኗኗር የማዘመን አካሄድ፣ በሂደትም የተማረው ሲበዛ ጥራት ላይ ማተኮር፣ ካሪኩለምን በአንድ ጊዜ ገለባብጠው ትውልዱን ሁሉ መና አስቀርተውታል። ጠፍቷቸውና አገር ችግር ውስጥ እንደምትገባ ሳይረዱ ቀርተው ሳይሆን ሲሆን ለሀገርና ትውልዱ ያላቸውን ጥላቻ ለማሳየት አንድ ሚሊዮን ተማሪ አስፈትነው ሀያ ሺህ እያሳለፉ ሌላውን ወደ ጦር ግንባር መላኩ ስለሚቀላቸው ነው። ታዲያ በዚህ ትውልድን የማምከን ዋነኛ ስራቸው ላይ ያተኮሩት ብርሃኑ ነጋ አሁን ደግሞ ሌላ አነጋጋሪ ውሳኔ አሳልፈዋል። ተማሪዎች ከሰኞ እስከ ሁድ ድረስ እንዲማሩና እረፍት የሚባል እንዳይኖራቸው አስደርገዋል። በተጨማሪም ጠዋት አንድ ሰዓት ገብተው ዘጠኝ ሰዓት እንዲወጡ ሌላኛው ፈረቃ ደግሞ ጠዋት ሶስት ሰዓት ገብቶ 11 ሰዓት እንዲወጣ ብርሃኑ ነጋ ማዘዛቸውን ሮሃ ያነጋገረቻቸው የትምህርት ባለሙያዎች መምህራንና ተማሪዎች ተናግረዋል በዚህ ድካም ውስጥ ያሉ ተማሪዎች የትምህርት ክትትላቸው ምን ሊሆን እንደሚችል እየታወቀ እነ ብርሃኑ ነጋ ይህን ውሳኔ ያሳለፉት የተማሪዎቹ ጉዳይ ግድ ስለማይላቸው ነው። ይህን ውሳኔ ለመወሰናቸው ደግሞ ምክንያቱ ምንድን ነው ሲባሉ ብልጽግና ስልጣኑን የሚያራዝምበትን ምርጫ ስለሚያካሂድ ነው ብለዋል። ኢትዮጵያ ከዚህ ቀደም በአካሄደቻቸው የስሙላ ምርጫዎች ተመሳሳይ ነገሮች እንዳልተፈጸሙ ግን ይታወቃል። ወዳደሩና ትውልድ ገዳዩ ብርሃኑ ነጋ ግን ተማሪዎቹ ይግባቸውም አይግባቸውም ከሰኞ እስከ ሰኞ ከጠዋት እስከ ማታ ያለ እረፍት ተምረው የካቲት ላይ ትምህርታቸውን ያጠናቁ ብለዋል። ይህም ላብያላቸውን ማኝነት ለማሳየት የወሰኑት ውሳኔ ነው። በመሆኑም ይህ ውሳኔ እንዳይማር ወደ ዩኒቨርሲቲ እንዳይገባ ከተደረገው ተማሪ ባሻገር ቀሪውን በትምህርት ገበታ ላይ ያለውን ትውልድ በዘላቂነት የሚገድል በመሆኑ ሕብረተሰቡ በዝምታ ሊያልፈው እንደማይገባ ያነጋገር ናቸው የትምህርት ባለሙያዎችና መምህራን ተናግረዋል። በብልጽግናና በተባበሩት አረብ ኤምሬት የሚደገፉት ሐምዳን ዳጋሎ በግብጽና ኤርትራ ላይ የአየር ጥቃት ፈጽማለ አሉ። የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ ከጎረቤት አገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠነቀቁ። የሱዳንን ጦር የሚደግፉ የቀጠናው አገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት አገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖችን እንደሚመቱ ሱዳን ትሪቢዩን ዘግበዋል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው አገራት አውሮፕላን ማረፊያዎች በሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲ ይዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራዋ መዲና አስመራ ማዘዋወሩን አመልክተው ነበር። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላን በማቅረብ በጦርነቱ መሳተፏ ሲገለጽ ቆይተዋል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲሉም ሄሜት ይከሰዋል። ጦሩ በዳርፉር እና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረ ገጽ ሊያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋን ግዛት በደረሰው የሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽመዋል። ጥቃቶቹ ወታደራዊ መቀመጫዎችና ንጹሐን ዜጎችንም ኢላማ ያደረጉ ነበሩ። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።